ከሰው ጋር መጣላትም መጋጨትም ሻንታ ነው እንዴ? ማለት እንደ ብሩክ አልገባንም። እኛ እኮ ስትጠፉ፣ ኧረ ወይኔ ፈጣሪ ስትጠፉ እኮ እኛ ማለት ነው። በቃ የሆነ በአዲስ ነገር ይመጣሉ፣ ወይ ቀለበት፣ ወይ ደው፣ ሌላ ነገር። አሁን እናንተ ላይ ትሄድ ነው እት ነው ቤተሰቦቼ፣ ተጣልተናል ነው ወይኔ ጉዴ፣ ፈላ አንድ ቀን የሆነ ነገር በቃ አናደደኝና አኮረፍ። ብሩክ ማለት አንተ ማባበልን የፍቅር ቃላቶችን መጠቀም ስለምትችል ታስቀራታለ ወይ ወይ ደግሞ ይሄ ነገር ፕራንክ ነው ብሉን በእናታችሁ። እና ተነስተሽ ትይዣለሽ? አዋ ምን እሰራለሁ? ካልነግረህ መሄድ ስለደበረኝ ነው። ገባ እሉ ውስጥ እንደገባ ለምን ነው ታረጀ? ለምን እሉ ውስጥ ትገባለ? ብሩክ በእናትህ አስቀራት። እና የሆነ ነገር ይፈጠር እንዴ? አረ ቢት እንዴ የተፈጠረው ተፈጥሮ አላ እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ። የመጣሁት እኮ እንዲህ በሰላም ሊፈታ ካልሆና አላምጠራሽም ልነግርህ ምን ምክንያቱም ማለት ጸቡ ጸቡ የሆነ ጸብ ተፈጥሯል። ግን እኛ የምናቀው ነገር የለም ትላንትና ከትላንት ወዲያ ምናምን በቃ በሌላ ሰው ቤት አልነግርህ መሄድ በራሱ ደግሞ ያናድድሃል። አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የሄደው። በሰላም እንደሄድ ከፈለግ ቻው ብለ ራሃይሚ ራሃይሚ በእናት ወይኔ፣ ሂጃል። ኧረ ብሩክ፣ በእናትህ ተስፋ አትቁረጥ። ተው ተው። ሰላም ሰላም የተወደዳችሁና የተከበራችሁ ህዝበታትና ወገንታት እንደምናላችሁልኝ፣ እንደተለመደው በቪዲዮችን ተመልሰናል። ነገር ግን ዛሬ ደስ በማይል ቪዲዮ ነው መሰለኝ የመጣ ነው። ምክንያቱም ሀይሚና ብሩክ በሁለቱ መሀል በጣም ትልቅ ፀብ ተፈጠረ ይመስላል። ምክንያቱም ሀይሚ ወደ ቤተሰቦች የሚሄድ ፈልጋለሁ ነው ያለችው እና በዛሬው ብሩኬ የተሳካለት አይመስለኝም። ሀይሚን ሸምግሎ አባብሎ ያስቀራት አይመስለኝም። ምንድን ነው የሚፈጠረው፣ ቀጣይ ምንድን ነው የሚሆነው የሚለውን በቀጣይ ቪዲዮች የምናይ ይሆናል ይመስለኛል። ነገር ግን በዛሬው ቪዲዮ የመጡት ደስ በማይል ነገር ነው እና ቤተሰቦች ማለት በቻላችሁት አቅም ኮሜንቱን አጨናንቁት እንዲታረቁ እነዚህ ልጆች። ምክንያቱም በጣም የሚደብር ነገር ነው። አንድ ድራማ የማይፈጥሩ ልጆች ዩቲዩብ ላይ እነሱ ናቸው በቃ። የሆነ እነሱን ስናይ የፍቅር ተምሳሌት አድርገን ነው እነሱንም የምናስባቸው ስለዚህ እነዚህን ልጆች በተቻለ አቅም ቢመለሱልን ያው ለሁላችንም ደስ ይለናል። ሁላችን ለሁላችንም ነው ማለት እዚህ ጋር ዩትብ ላይ ስንገባ ደስ የሚል ነገር እነሱ ጋር ነው የምናየው። ስለዚህ ቢታረቁ ከኔ ጀምሮ እናንተም ደስ ይላችኋል መሰለኝ ና ሰላም፣ ሰላም፣ ሰላም። ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ጠፍተንባችሁ ነበረ። በጣም ይቅርታ። ብዙዎቻችሁ እየተጨነቃችሁ ነበር፣ አንዳንድ ነገሮችን እያያችሁም ያው ፖስት እያረጋችሁ ነበረ፣ በውስጥም እያወራችሁ ነበረ እና ያልመለስኩላችሁ ሰዎች አላችሁ። ለሱ በጣም ይቅርታ። ና በቃ አንዳንዴ በህይወታችሁ ውስጥ ብዙ ነገሮች ይፈጠራሉ። ለምን ተፈጠሩ ደግሞ አይባልም። እና ዛሬ የመጣሁት ማለት እኔ እንጃ፣ እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም። ስለዚህ አሁን ሀይሚናት የተጣላችሁ ማለት ነው? ሀሚ ተጣልታ ብሩኬን ማስረዳት አቅቷት ነው፣ እንዳለፈው ጊዜ ይመስለኛል። ሰልችቷቸው አያቅም የሆነ ነገር ደክሟቸው አያቅም። ልክ እንደዛ ማለት ነው። እና እኔ ዛሬ ያው እንደምታዩት የተወሰነ ልብስ ይዣለሁ፣ እዚህ ጋር ሻንጣዬን እንጂ የመጣውትኝ እና ልሄድ ነው ወደ ቤተሰቦቼ። ምክንያቱም እዚህ ምንም በቃ ምንም ጥሩ ነገር እየተፈጠረ አይደለም። ሰው ምንም እያስቀየብኝ ለራሴም ሰላም ሳልሆን ምናምን ከምነ አሁን እቺን የመሰለ ልጅ ማንን ነው ያስቀየመችው ማለት አልገባኝም። እዚህ ጋር ማንን አስቀይማ ነው ማለት ተቀይመውኝ ምናምን የምትለው ስኪዜን አቋርጫለሁ። ነግሬያቸዋለሁ። ከዚህ በፊት ምንም ይዘኝ ነገር የለም ለእኔ እንደውም እዛ መሆኔ አሪፍ ነው ብዬ አስባለሁ ና ቡታጅራ ብሄድ ይሻለኛል። ለዛ ነው የመጣሁት ዛሬ ወደ እናንተ ከምትጨነቁ ማለት፣ በቀጣዮቹ ቪዲዮዎች ብሩኬ በጣም ትልቅ ፈተና ይገጥመሃል ብዬ ነው የማስበው። እውነት ማለት በዚህ ልክ በጣም ደብሯታል። ፊቷ ላይ እንደምታዩት በጣም ተከፍታለች። ሀይሚ በዚህ ልኩና አይተናት አናቅም። ስለዚህ የሚሆነውን ነገር እንግዲህ ፈጣሪ ነው የሚያውቀው የለኝም ያለ ማለት በዚህ ልክ ብሩክ ተሰብሮ አይታችሁ ታውቃላችሁ? ማለት በዚህ ልክ ይሄ የሆነ እሷ ላይ ያለው ኢንትረስት የሆነ ነገር አልቆበታል። ገብቷችኋል? የሆነ ኢነርጂ የለውም ዛሬ። በፊት ቢናደድም ምን ቢልም ብታስከፈውም ብታሳዝነውም መጥቶ በቃ የሆነ ነገር ይተነኩሳታል፣ የሆነ ነገር ያደርጋታል ብቻ ብቻ የሆነ ነገር ይፈጠራል። ዛሬ ግን በቃ የሆነ ተክስቱ አልቆ ነገር ነው የሚመስለው። ትመጣል መሰለኝ ነበር። ስለዚህ ሀይሚ ጋ በጣም ትልቅ ጥፋት አለ ምክንያቱም ብሩኬ፣ ብሩክን ብሩክን የምታውቁት ታቁጣላችሁ፣ ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ቦታ፣ ለሴት ልጅ ያለው አመለካከት በጣም ትልቅ ነው። ነገር ግን ዛሬ በዚህ ቪዲዮ የምናየው በጣም ደብሮታል። ስለዚህ ጥፋቱን ያጠፋችው በሚገባ ይልቅ አሁን በማየው ልክ፣ እኔ ሃይሚ ትንሽ አጠፋሽ ነገር ይመስለኛል። እስኪ ሻንጣ ነው ምንድነሽ? ልሂድ ነው የት? ወደ ቤተሰቦች እና እንጂ እኮ ማን እንግባባ፣ ወይም ይለዚህ ነው። ለምንድን ነው የምትወስኙ ነገር ምንም የሚጨንቅ ምንም በትንሽ ነገር እንኳን በጣም ትልቅ የሆነ እኔ እሉ ውስጥ እንደገባ ለምንድን ነው የምታረጊኝ በማለት እኔ በቃ ከዚህ በላይ እንትን ማለት አልችልም። በቃ እግዚአብሔር እኔ በጣም ወሬ እያልኩ ያለሁት ስልክ አላወራንም ዘግተብኝ አንቺ ተሸንፈሽልኝ ነው አይደለም ማለት እኮ ነው። እኮስ ተሸንፈ ነው ምሸንፈው የሚባል ነገር የለም። እንደዚህ ልክ ያልሆነ ነገር አይደለም ብዬ ስነግርሽ እኮ እንደዚህ አይነት ሙድ ውስጥ መግባት የለብንም። እኔ እኮ በቃ በቃ እያልኳችሁ ያለሁት ነገር ቅድም እንዳልኳችሁ ነው። ሃይሚ የሆነ ትንሽ የጥፋት አትፈታለች ይመስለኛል። ብሩኬ ደሞ እሷን ለመሸምገል ለመቁጣት፣ ያው ፍቅር እንዳለ ሆኖ አንዳንድ ጊዜ ደሞ ጥፋቶች እንደዚህ ሲፈጠሩ ወንድ ልጅ ያው ማለት ያለበት ነገር አለ። ረፊ እንደዚህ አይሆንም፣ ልክ አይደለም፣ በቃ ሰልሽ። ፍቅርሽን ላለማጣት የሚደረገው አይነት ትግል ነው ይሄ። እና ሀይሚ ደግሞ በጣም ማኩረፍ ትወዳለች፣ ልክ እንደ ልጅ ማለት ነው። እኔ ሁሌ እንደዚህ አይነት ነገር ውስጥ ደግሞ እየገባን እኔ ራሴን እንትን ማለት አልፈለግም፣ ምናምን ነገር ምን አደረግኩኝ? በቃ እኔ ወደ ቤተሰቦቼ ነው መሄድ የፈለግኩት፣ ኛ አይደለ ሲጀመር። እኔ ሳልነግርህ መሄድ ስለደበረኝ ነው ገባ እዚህ ጋር መንገርሽ ቁጥሩ ነው። ነገር ግን በቃ የሆነ አሁን ደግሞ ሌላ ነገር አስከፍተሽው ደግሞ በሌላ በኩል ስታስከፊው ይሄ ልጅ በቃ ዳሜጅ ነው የሚሆነው፣ አይምሮ ማለት ነው። አንቺ ላይ ያለው ፍቅር ምናልባት ትንሽ እየቀነሰ ሊመጣ ይችላል፣ ግን አይጠፋም። ያው የብሩኪን አመለካከት እንደምናውቀው ነው። የማደርገው ነገር ሁሉ ያናድድሃል። ለምን? ልክ ስላልሆነ ነው። ልክ ስላልሆነ የሚባል ነገር የለም። በቃ ልክ ልክ እኔ ሁሌ እያስቀየምኩ ከሆነ ከአንተ መሸሽ አለብኝ፣ በቃ መራቅ አለብኝ። እንዴት እንዴት ነው የምታስቢው አንቺ? እንዲህ ጥርም አኖሬ ነው እያወራን ያለ ነው አይደል? ምንም አይሆን ነገር አይደለም። በቃ የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን፣ በቃ እኔ መሄድ አለብኝ እኮ። በቅድሚያ እኔ እና አንቺ ነበረ መግባባት የነበረብን። ጀመር እየተጨናነቅኩኝ ነው። በቃ መጨናነቅ አለብኝ። አክብረሽ እንኳን እሺ ማለት አለብሽ። ነገራ ልክ ቦታ ለምን አትነግሩንም? ግን የተፈጠረውን እኛን አሁን በመሀል ቤት እንትን ከምንል ከምንጨናነቅ ምናምን ዲፕሬሽን ውስጥ ከምንገባ ንገሩንና እስኪ የመጣ ይምጣ። አይደለም መሆን እሺ አሁን እኔና አንቺ እኮ ነገራቶችን በሰላም መፍታት ከፈለግን እንደዚህ ማውራት የለብንም። ገብቶሻል? አንቺ እኮ እንዴት ነው ማውራት ያለብን? በቃ ለኔ መልስ የምትሰጪው ስነ ስርዓት ያለው መልስ መሆን አለበት። እኔ ለኛ ነኝ ሀይሚ፣ እኔም ደሞ ለኛ ነኝ። ሶ በቃ እንደዚህ እኮ ማለት የለብሽም። አሁን ሴቶች አሁን የምናወራው እናንተ ጋር ነው። ለወደፊትም ቢሆን አሁንም ቢሆን በየትኛውም ቦታና በየትኛውም ጊዜ ቢሆን ያው ወንድ ልጅ ያለበት ትንሽዬ ትንሽዬ ኢጎ የሚባል ነገር አለ ኢጎ። ኢጎም ሳይሆን ነድ በቃ የሆነ ግንፍል የማለት ባህሪ ያለ እና እሱን መቆጣጠር ብትችሉ በቃ አሁን ከትዳራችሁ ከጓደኝነታችሁ፣ ከቤተሰባችሁ፣ ከሁሉ ነገር ትጠበቃላችሁ። ትግስተኛ ብትሆኑ ሞር። ሴቶች ወንድ ልጅ ግንፍል ግንፍል የማለት ባህሪ ያለበት፣ ስለዚህ ሀይሚዬ ትንሽ ብትይዩ አሪፍ ነበር። በቃ አንዳችን መብረድ አለብህ፣ ግን ፈልፈልካልሽ፣ አንተም መብረድ አለብህ። እኔም ይሄን ነው እያልኩ ያለሁት ብሩክ። እኔም በቃ ልክ ነህ። ቡሃ ታዲያ እንዴ! እኔ እኮ ሲጀመር ትናንት ከሰዓት ወደ ማታ አካባቢ ሲጀመር የደወልኩላ አንደኛ ይቅርታ ልልህ ነው። በቃ አይደለም ሰው ሲያጠፋ ብቻ አይደለም ሳያጠፋም ይቅርታ ይጠይቃል። እንኳን አጥፍቼ ይቅርና፣ በቃ አጥፍተሻል አልከኝ። አጥፍቼ ይቅርና ብላለች። ጥፋቷን እኮ አምናለች። ነገር ግን በቃ እልዋ እዚች ጋናት አፍንጫዋ ጋናት ቅርታ ልልህ ደወልኩልህ፣ ስልክ ዘጋኸብኝ ምናምን ምናምን ምናምን። እሱበልል በማን አለብኝ አይነት ከሆነ ደግሞ እኔ ማይሆን መልስ ማይሆን መልስ ባህሪ ነው ለአንተ እኔ መለኛ ግልጽ እኮ ተነጋግራችሁ ብትፈቱት ደስ ይለናል፣ በእውነት በጣም የሚደብር ፊሊንግ ነው ያለው ይሄ ቤት ዛሬ። ምክንያቱም ከሁለት ከሶስት ቀን በኋላ ስትመጡ አዲስ የሆነ የፍቅር የሆነ በፍቅር የሆነ ነገር ነው እንጂ የምንጠብቀው እኛ የጨረቃ ቤተሰቦች፣ እንደዚህ የሚደብር ነገር አይደለም። እሺ፣ ቻው። በቃ ከዚህ በላይ ነው ያልጨቃጨቅ። የት ነው ምት የሥነ ስርዓት ሽ ሽ፣ እንድንጣላ ካልፈለግ ስነስርአት ሽ ተማለሽ ገብተ ኋላ በቃ ወንድ ልጅ ማድረግ ያለበትን ነው። እኔ አሁን በቡራ ላይ ልፈርድ አልችልም፣ ምክንያቱም በቃ ቁሚ ነው እያላት ያለው፣ ቁሚ እንነጋገር እናውራ ነው እያላት ያለው። ሀይሚ ደግሞ መሄድ አለብኝ ነው። ሻንጣ ይዘሽ ተመለሽ፣ ሌላ አማርኛ ተወሪ፣ ተመለሽ። አስጨነቃችሁን እኮ እኛን ነው በእናታችሁ። እንዴሄድ አልፈልግም አይደል አልፈልግም። ለምን ለምን ይባላል? ስለሚወድሽ፣ ስለማይፈልግ በቃ በቂ እኮ ነው ስለሚወድሽ። አለቀ። ማወቅ አለብኝ አሁን። በጣም በቃ ያስጠላው እኮ ምናምን ነበር ይመስለኝ። ቆይ እንዴ! ምዘጋም ዘጋውራ ተወረን

ወንድ ልጅ ማድረግ ያለበት ይህ ነው። ይሄ ነው ማለቴ። ብሩኪ በቃ የወንዶች ጉዳይ የሚኮራበት ምርጣ ባለ በቃ ግንፍል ግንፍል ስትል አሳረፋት።